ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 11 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአገዛዙ ሚሊሻ ተንዶ ፋኖን የተቀላቀለ ሲሆን አገዛዙ ደግሞ ንጹሐኑን መግደሉን ቀጥሏል። የግንባር መረጃዎችን በስፋት ይዘናል። አቶ ዮሐንስ ቧያሌውን ጨምሮ 15 የፖለቲካና የህሊና እስረኞች ፍርድ ቤት ቀርበዋል። የችሎቱን መረጃ በዝርዝር አካተናል። ሰሙታላችሁ። በድሬዳዋ ደወሌ የባቡር ጣቢያ በደረሰ አደጋ 15 ሰዎች ሲሞ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 የአገዛዙ ሚሊሻ ተንዶ ፋኖን የተቀላቀለ ሲሆን አገዛዙ ደግሞ ንጹሐንን መግደሉን ቀጥሏል። ከሰሞኑ በእስቴ መካነ ኢየሱስ ከተማ በተደረገው አውደ ውጊያ በርካታ የአገዛዙ ጥምር ጦር በብዛት ድል መደረጉን ተከትሎ ዛሬ ከ አርባ በላይ የሚሊሻ አባላት ፋኖን ተቀላቅለዋል። ከ180 በላይ ሰራዊት ያጣው አገዛዙ ብልጽግና ከፍተኛ ጭንቀት ውስጥ የገባ ሲሆን በዛሬው ዕለት ደግሞ ሚሊሻ በብዛት መውጣቱን ተከትሎ የዞንና የወረዳ ካድሬዎች የእርስ በርስ ግጭት ውስጥ ገብተዋል። የእርስ በርስ ግጭቱ በክል ባለስልጣናት ጭምር ተጠናክሮ የቀጠለ ሲሆን የባለስልጣናቱ ዋና ግጭት ደግሞ የእስቴ ሚሊሻ ስምሪት ተደርጎ በተሾመው ቆራጡ ወይም በለጣ አንዳርጌ ጉዳይ መሆኑ ታውቋል። ሚሊሻ እንዲመራ እስቴ የገባው በለጣ አንዳርጌ በሚሊሻ በኩልም አመፅ ተነስቶበታል። ይህ በእንዲህ እንዳለ ዛሬ አገዛዙ ብልጽግና ለሞቱት የሚሊሻና የአድማ ብተና አባላት ለቅሶ ሲያስለቅስ ውሏል። በለቅሶ ላይ ሚሊሻ በተኮሰው ጥይት በርካቶች ሲቆስሉ ህይወታቸው ያለፈ እንዳለም ታውቋል። በተያያዘ በስቦ ማስከዳትና ስቦ መምታት ጥበቡ የጠላትን ካምፕ እያፈራረሰ የሚገኘው የአፋ ባሀ ምዕራብ አማራ ቀጠና ቴዎድሮስ እዝ ሶስተኛ ጎጃም አገው ምድር አስር አለቃ ኤፍሬም አጥናፉ ብርጌድ ዛሬም በስቦ ማስከዳት ውጤታማ ስራ ሰርተዋል። አዲስ ቅዳም ከተማ አድጓሚ ተራራ መሽጎ ከነበረው የጠላት ጦር ውስጥ በትናንትናና በዛሬው ሌሊት ዘጠኝ የሚሊሻ አባላት ፋኖን ተቀላቅለዋል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ በምዕራብ ጎንደር መተማ ድል ተቀናጅቷል የአፋብሃ ሰሜን አማራ ቀጠና በላይ እዝ አራተኛ ደጃዝማች ኮር አርበኞች ክፍለ ጦርና የሁለተኛ መይሳው ካሳ ኮር አጣናዋሴ ክፍለ ጦር በአገዛዙ ጥምር ጦር ኃይል ላይ እርምጃ ወስደዋል ዛሬ ጥቅምት 11 2018 ዓ.ም ከመተማ ቅርብ ርቀት ሸመለ ጋር የመሸገው የጠላት ኃይል የፋኖ ኃይሎች ወዳሉበት ቀጠና ቢንቀሳቀስም ፋኖ በወሰደው የማጥቃት እርምጃ የጠላት ጥምር ጦር ኃይል ወደ መጣበት ተመልሷል። ከሽመለ ጋራ የወጣው የአገዛዙ ኃይል ባላሰበውና ባልጠበቀው ሁኔታ በፋኖ ከፍተኛ ምት አስተናግዷል። በተደረገው አውደ ውጊያም የአገዛዙ ጦር ሙትና ቁስለኛውን ይዞ ወደ መሸገበት ምሽግ ተመልሶ ገብቷል። አገዛዙ በንጹሐን ላይ በፈጸመው የሞርተር ጥቃት በዘጠኝ አመት ታዳጊ ህጻን ልጅ ላይ ከፍተኛ የአካል ጉዳት አድርሷል። በአውደ ግንባር የተሸነፈው የብልጽግናው አገዛዝ የአማራን ህዝብ ጥላቻ ግቶ ባሰማራው ሰራዊት ሁለቱም ግዛቶች ከሚፈጽማቸው አሰቃቂ ግድያዎች ባሻገር ንጹሐንን ኢላማ ያደረጉ ጥቃቶችን መፈጸሙን ቀጥለዋል። በሸዋ ጠቅላይ ግዛት እዝ በይፋት አውራጃ አንጾኪያ ገምዛ ወረዳ አምቦሃ ልዩ ቦታው አሰለሌ ቀለበት ወንበር ቀበሌ ላይ ወደ ንጹሐን በተወረወረ የሞርተር ጥቃትም ሙራድ መሐመድ ሰይድ የተባለ የዘጠኝ ዓመት ታዳጊ ደግሞ የሁለቱም እጆቹን ጣቶች በአሳዛኝ ሁኔታ አጥቷል። አቶ ዮሐንስ ቧያሌውን ጨምሮ 15 የፖለቲካና የህሊና እስረኞች ፍርድ ቤት ቀረቡ። በና አቶ ዮሐንስ ቧያሌው መዝገብ ተከሳሽ የሆኑ 15 የፖለቲካና የህሊና እስረኞች ጥቅምት 10 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ቀርበዋል። በመዝገቡ ከተካተቱትና ጉዳያቸውን በቂሊንጦ ማረሚያ ቤት ሆነው ከሚከታተሉት 16 የሽብር ወንጀል ተከሳሾች መካከል 16ኛው አማረ መለሰ የተባለ ተከሳሽ በእስርና በምርመራ ወቅት በደረሰበት እንግልት ታሞ በህክ ና ላይ በመሆኑ በችሎት እየተገኘ አይደለም። ባለፈው አመት መጨረሻ መዝገቡ የተቀጠረው ከመጋረጃ በስተጀርባ ሆኖ እንዲመሰክር በሚል በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በተሰጠው ውሳኔ ላይ ቅር በመሰኘት በተከሳሽ ጠበቆች በኩል ጠቅላይ ፍርድ ቤት የተጠየቀውን የይግባኝ ክርክርን ውጤት ለመጠባበቅ ነበር። ጥቅምት 10 2018 ዓ ም በነበረው ችሎት ለመረዳት እንደተቻለው በጠበቆች በኩል የቀረበው የይግባኝ ክርክር ውድቅ ተደርጎ አለ የተባለው ምስክር ከመጋረጃ በስተጀርባ መሰክር ተብሏል። በነአቶ ዮሐንስ ቧያሌው መዝገብ 16 ተከሳሾች ላይ ክሱ ከተመሰረተና ሂደቱም ከቀጠለ አንድ አመት ከስምንት ወር በኋላ ነው በአቃቤ ሕግ በኩል ወሳኝ ምስክር አለኝ በሚል ተጠይቆ በፍርድ ቤቱ ተቀባይነት ያገኘው አቃቤ ሕግ 15 የፌዴራል ፖሊስና የመከላከያ አመራሮችና አባላትን ካስመሰከረ በኋላ ሁኔታውን በመገምገም አሰልጥኖ ያመጣው አዲስ ምስክር ነው በሚል ተከሳሾች የተቃወሙት መሆኑ አይዘነጋም። በመቀጠል ደግሞ ከመጋረጃ በስተጀርባ ይመስክር የሚለውንም የፌዴራሉ ከፍተኛ ፍርድ ቤት ቤት ከምስክሩ ደህንነት አንጻር በሚል የተቀበለው መሆኑ ቅር ያሰኛቸው ተከሳሾች ባለ 11 ነጥብ የአቋም መግለጫ በማውጣት ፍርድ ቤቱ ያገዛዙ የፖለቲካ መሳሪያ መሆኑን በማቆም እንዲሰራ ካልሆነ ግን በችሎቱ ለመዳኘት እንደሚቸገሩ ማስጠንቀቃቸው ይታወቃል። በተከሳሽ ጠበቆች በኩልም ጉዳዩን እስከ ሰበር ሰሚ ችሎት መውሰዳቸውና ይግባኙ ተቀባይነት ማጣቱ ከላይ የተላለፈው የፖለቲካ ውሳኔ እያስፈጸሙ ስለመሆኑ አንዱ ማሳያ ነው ሲሉ ተከሳሾች ተቃውመውታል። በመጨረሻም ፍርድ ቤቱ የጠቅላይ ፍርድ ቤቱ የግባኝ ውሳኔ ደብዳቤ እንዲደርሰው እንዲሁም ና ተከሳሾች በቂሊንጦ ማረሚያ ቤት ኃላፊ በምክትል ኮሚሽነር ጣሰውና በዋናነት በግቢ ጥበቃና ደህንነት ኃላፊ ዋና ኢንስፔክተር ድሪባ ሰንበቶ ላይ ከህክምና ከፍተሻና ሌሎች የሰብዊ መብት ጥሰቶች ጨምሮ ላነሷቸው በርካታ ቅሬታዎች ሁለቱ ኃላፊዎች ቀርበው የሚሰጡትን ምላሽ ለመስማት በሚል ለጥቅምት 18 2018 ዓ ም ተለዋጭ ቀጠሮ ይዟል። በድሬዳዋ ደወሌ የባቡር ጣቢያ በደረሰ አደጋ 15 ሰዎች ሲሞቱ 29ኙ ቆሰሉ። በድሬዳዋ ደወሌ የምድር ባቡር ድርጅት ባቡር ላይ በደረሰ አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት ደርሷል። ከደወሌ መነሻውን አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ የድሬዳዋ ደወሌ የምድር ባቡር ድርጅት የህዝብ ማመላለሻ ባቡር ትናንት ሌሊት 8 ሰዓት አካባቢ በሶማሌ ክልል ሽኒሌ ወረዳ አካባቢ አነስተኛ ዳገታማ ስፍራ ላይ ዘይት ስኳርና ዱቄት የተጫነባቸው የባቡሩ ሁለት ፉርጎች ተንሸራተው ከመስመር በመውጣት ከድሬዳዋ አቅራቢያ በምትገኘው በሽንሌ ከተማ ለአስቸኳይ ስራ ከቆመ ባቡር ጋር በመጋጨታቸው መገልበጣቸው ተሰምቷል። በግጭቱና ይህንን ተከትሎ በደረሰ የባቡር መገልበጥ በአስቸኳይ ስራ ላይ የነበሩ ሰራተኞችና ከደወሌ ሊመጣ በነበረው ባቡር ላይ የነበሩ መንገደኞች መሞታቸውን የአይንማኞች ማኞች ተናግረዋል። በአደጋው ከ14 ሰዎች በላይ ህይወታቸውን ማጣታቸውንና በ29 ሰዎች ላይ ከባድና ቀላል ጉዳት መድረሱን የሽንሌ ወረዳ አስተዳዳሪ አቶ ጅብሪል ኡመር ነገሩኝ ብሎ ኢትዮጵያ ኢንሳይደር ዘግበዋል። በተገለበጡት የባቡር ፉርጎች ስር ቁጥራቸው ያልታወቁ ሰዎች እንዳሉ የተገለጸ ሲሆን ይህም የሟቾቹን ቁጥር ሊጨምረው ይችላል ተብሏል። ከፍተኛ ክሬኖችን በመጠቀም የተገለበጡ ባቡሮችን የማንሳት ስራ ዛሬ ረፋዱን ሲከናወን መቆየቱንም አክለዋል። በአደጋው ጉዳት የደረሰባቸው ሰዎች ድሬዳዋ ወደሚገኘው የኢትዮ ፈረንሳይ ድንገተኛ ሕክምና መስጫ ማዕከል ተወስደው በሆስፒታሉ ሕክምና እየተደረገላቸው መሆኑንም ገልጸዋል። የቤንሻንጉል ጉሙዝ ክልል የትምህርት ቋንቋ ዳግም አማርኛ እንዲሆን መወሰኑ ተሰማ። የቤንሻንጉል ጉሙዝ ክልል ከዘንድሮ ዓመት ጀምሮ የክልሉ የትምህርት ቋንቋ አማርኛ እንዲሆንና ሰባት የአፍ መፍቻ ቋንቋዎች አንዳንድ የትምህርት አይነት እየተሰጡ እንዲቀጥሉ መወሰኑን ቢቢሲ በዘገባው አመልክቷል። ይህ አሰራር በዚህ ዓመት በቅድመ መደበኛ ወይም ኬጂና በአንደኛ ክፍል ተማሪዎች ላይ የሚተገበር ሲሆን በየዓመቱ ወደ ሌሎች የክፍል ደረጃዎች እያደገ እንደሚሄድ የክልሉ ትምህርት ቢሮ ገልጿል። የተለያዩ ብሔር ብሔረሰቦች መኖ መኖሪያ ነው በሚል በክልሉ በሚነገሩ አፍ መፍቻ ቋንቋዎች ሁሉ ትምህርት መሰጠት የጀመረው በ201 ዓ ም ነበር የመማር ማስተማሪያ ቋንቋ ሆነው ከሚያገለግሉት አፍ መፍቻዎች መካከል በኢንሻንጉልኛ ጉምዘኛ ሽናሻኛ ና ማኦኛ ይገኙበታል ኮሞኛ ጓሞኛ ኦሮምኛ እና አማርኛም ትምህርት ይሰጥባቸው ከነበሩ የአፍ መፍቻ ቋንቋዎች መካከል ናቸው። በክልሉ የሚገኙ ተማሪዎች ከአንደኛ ክፍል ጀምሮ ሂሳብና የሳይንስ ትምህርት አይነቶችን በነዚህ ቋንቋዎች የሚማሩ ሲሆን ሰባተኛ ክፍል ላይ የመማር ማስተማሪያ ቋንቋው እንግሊዘኛ ይሆናል። የቤኒሻንጉል ጉሙዝ ክልል ትምህርት ቢሮ በክልሉ ላሉ የወረዳ ልዩ ወረዳ ከተማ አስተዳደር መዋቅሮች በጻፈው ደብዳቤ ከዘንድሮ የ2018 ትምህርት ዘመን አንስቶ የአሰራር መቀየሩን አስታውቋል። ላለፉት 17 ዓመታት ተግባራዊ ሲሆን የቆየው አሰራር የተቀየረው የቤንሻንጉል ጉሙዝ ክልል መንግስት ካቢኔ ባለፈው ወር መስከረም 10 2018 ዓ ም ያሳለፈውን ውሳኔ ተከትሎ ነው። ከሁለት ሳምንት በፊት በመስከረም 21 ለክልሉ ትምህርት ቢሮ የደረሰው የካቢኔ ውሳኔ ተመሰረተው በ2017 ዓ ም በተደረገ ጥናት ላይ እንደሆነ ተጠቅሷል ደብዳቤው። የአፍ መፍቻ ቋንቋዎቹ በመማሪያ ማስተማሪያነት ጥቅም ላይ በሚውሉበት ጊዜ የሚፈለገውን ውጤት ማምጣት እንዳልተቻለ ይገልጻል። ይህ የሆነው ከሚያስፈልገው የመምህራን ቁጥርና ብቃት ከግብዓትና ከሌሎች ችግሮች ጋር በተያ ያዘ እንደሆነ ይገልጻል። ይህንን ሀሳብ የሚያጠናክሩት የትምህርት ቢሮ ኃላፊው ዶክተር ተመስገን መምህራን በቂ አይደሉም፣ እንደውም የሉም ማለት ይቻላል ያሉትም የአቅም ማነስ አለ ሲሉ ለቢቢሲ ተናግረዋል። አማርኛ ቋንቋንም ሆነ የአማራን ህዝብ ማየትም ሆነ መስማት አንፈልግም የሚሉት የክልሉ ገዢዎች ከአቅማቸው ውጭም ሆኖ አማርኛን መጠቀም ግድ ሆኖባቸዋል። አብይ አህመድና ተላላኪዎቻቸው በባሌ ሶፍ ዑመር ዋሻ ባደረጉት ውይይት ጌታቸው ዘራፊ ነኝ ሲሉ፣ ኩማ ደመቅሳ ደግሞ ሰው ሲጠይቅ ከተገደለ መሳሪያ ያነሳል አሉ። የብልጽግናው መሪ አብይ አህመድ አሊ ህዝብ እየተራበ፣ የሸቀጦቹ ዋጋ እየናረ፣ በልቶ ማደር ብርቅ የሆነ የሎጅና የመዝናኛ ስፍራዎችን መገንባታቸውን ቀጥለውበታል። ከሰሞኑ የቀድሞ ተላላኪዎችንና የአሁን ተላላኪዎችን እንዲሁም አወዳሽ አሞጋሾቻቸውን ይዘው ወደ ባሌ አቅንተዋል። በዚያም ጫካ ሲጎበኙ፣ ዋሻ ለዋሻ ሲሄዱ ከርመዋል። ይህን ጉዞ ሲያደርጉ ሚሊዮኖች በኑሮ ውድነትና በረሃብ እየተሰቃዩ አገር በጦርነት እየታመሰች መሆኑን ለመሸሸግ መሆኑንም ግልጽ ነው። ታዲያ በጉዞአቸውና ትናንት በልሳኖቻቸው በኩል ባስተላለፉት ውይይት ዙሪያ በርካታ መነጋገሪያ ሀሳቦች እየተነሱ ነው። ከሁሉም በላይ ግን በርካታ የኦሮሞ የቀድሞና የአሁን ባለስልጣናት ሶስት የትግራይ ሰዎችና ሁለት የስልጤ ተወላጆች በተካተቱበት በዚህ ጉዞ አማራዎቹን ተመስገን ጥሩነህ እንዳይደርሱ መደረጋቸው ነው። በቴሌቪዥን ከተላለፈው ውይይትና ጉብኝት ባሻገር ብዙ ፖለቲካዊ ቁማሮች ይጠነሰሱበታል ተብሎ በሚጠበቀው በዚህ ውይይት አብይን ከማሞገስ እና ከማወደስ የተለየ ስራ ከሌላቸው ከዳንኤል ክብረት ውጭ የተገኘ አማራ ተወላጅ የለም። ታዲያ አብይ እንደ ጌታቸው ረዳ በብልጽግና ወንጌል ሙሉ በሙሉ ሊያጠምቋቸው የፈለጓቸውን ጻድቃንን ይዘው መታየት ፈልገዋል። ይህም ለቀጣዩ የአብይ እቅድ ከነ ተመስገን ጥሩነህና አገኘው ተሻገር የተሻለ ይጠቅማሉ ተብሎ መታቀዱን ተንታኞቹ ይናገራሉ። በቀጣይ ከህዋትና ከኤርትራ ጋር ለሚያደርጉት ውጊያ ጻድቃንን በጦር መሪነት ጌታቸውን በፕሮፓጋንዲስትነት ለመጠቀ መጠቀም ያቀዱት አብይ አማራዎቹን ገፍተው ትግሬዎቹን ማስጠጋት ያስፈለጋቸውም ለዚሁ ነው ይላሉ። አማራዎቹ እንዳረጋ ከበደና እነ ተመስገን ጥሩነ እስኪ በቃቸው። ህዝባቸውን ጨፍጭፈው በህዝባቸው ስለተገፉ በአብይም ታኝከው ተተፍተዋል። ከዚህ በኋላ የነ ተመስገን ስራ አስፈላጊነቱ ብዙም አይደለም። በዚህም አብይ ወደ አዲሶቹ ሎሌዎችና ተላላኪዎች፣ ወደ እነ ጻድቃን ገብረትንሳይ ፊታቸውን አዙረዋል። የትግራይን ህዝብ በራሱ ሰዎች ለመውጋትም ከአብርሃም በላይ የሆኑ አሳዎችን አጥምደዋል። የሆነ ሆኖ አብይ በዚህ በባሌ ዋሻዎች ሀገሮች ውስጥ ባደረጉት ንግግር ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይሰራም ሲሉ ተደምጠዋል። እንገንጠል የሚሉት አካላትም ኢትዮጵያን አያውቋትም ሲሉ ተደምጠዋል። ሆኖም ራሳቸው አብይ ግን ረግጠውና ገድለው መግዛት ከቻሉ ሙሉ ኢትዮጵያን የካልተሳከላቸው ኦሮሚያን፣ ከዚያም ከባሰ ደግሞ ጅማን ቢገነጥሉ የሚመኙ ሰው መሆናቸው ይታወቃል። በዚህ መድረክ ላይ ጌታቸው ረዳ ዘራፊ ነበርኩ ሲሉ ራሳቸውንና የቀድሞ ጓዶቻቸውን የሚያራክስ ንግግር አድርገው የአብይን ትኩረት ለማግኘት ለማግኘት ሞክረዋል። ይህም ጌታቸው ምን ቢብስባቸው ነው የአብይን ትኩረት ለማግኘት ይህን ያህል እየለፉ ያሉት አስብሏል። አብይ በንግግራቸው ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት የሚል ቅሬታ በተለያየ መንገድ ይነሳል። ነገር ግን በቴዎድሮስም በዮሐንስም ጊዜ ዘመቻ ነበር ሲሉ ጦርነት ያለው በእኔ ጊዜ ብቻ አይደለም ለማለት ሞክረዋል። ሆኖም ቴዎድሮስም ሆኑ ዮሐንስ ዘመቻ የከፈቱት የተበታተነች ኢትዮጵያን አንድ ለማድረግ እንጂ እንደ አብይ አህመድ አንድ የነበረች አገርን ለመበታተን አይደለም። ሆኖም ቴዎድሮስም ሆኑ ዮሐንስ ዘመቻ የከፈቱት የተበታተነች ኢትዮጵያን አንድ ለማድረግ እንጂ እንደ አብይ አህመድ አንድ የነበረችን አገር ለመበታተን አይደለም። ሆኖም ግን ይህን በንዴት የተሞላ ንግግር ያደረጉት አምባሳደር ኩማ ደመቅሳ ከአድናቆት ባሻገር ባሰሙት ንግግር ነው። አቶ ኩማ እንደ ዳንኤልና ጌታቸው ራስን ለመሸጥ ካለመ ንግግርና ከአሸርጋጅነት ያለፈ አብይን የሚያናድድ ንግግር ፈራ ተባ እያሉ አድርገዋል። በዚህም ሰው መሳሪያ የሚያነሳው ሲጠይቅ የሚገደል ከሆነ ነው ሲሉ አብይ አይናቸውን እያጉረጠረጡ ተመልክተዋቸዋል። ለምንድን ነው መሳሪያ የሚያነሳው? ሰው ሀሳቡን በነጻነት መግለጽ የማይችል ከሆነ መጠየቅ የማይችል ከሆነ ስለ ተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለበት። አንስተዋል ባለ በዚህ ዘመን ዛሬ አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችሁን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።